አሰላሙ አሌይኩም ወራህመቱላ ወበረካቱ፣ ውድና የተከበሯችሁ የቀኑ ቤተሰቦች እንደምን አላችሁ? እንደምን ከርማችኋል? እንደምን ሰምታችኋል? ለዚህ ቻናል አዲስ ከሆናችሁ ለይሸ ሰብስክራይብ እያደረጋችሁ ቤተሰብ እንዲትሆኑ በታላቅ ትህትና እጠይቃለሁኝ። እንግዲህ ዛሬ ለእናንተ ይጠቅማል ባልኩት የጤና መረጃ ወደ እናንተ ብቅ ብያለሁኝ። ሁለት ነገሮች እናለን። በመጀመሪያ ቡና መጠጣት ጥቅሙ ወይስ ጉዳቱ ያመዝናል የሚለውን እንመለከታለን። ቡና መጠጣት የሚያስከትለው ውጤት በግለሰቡ በአጠቃቀም መጠንና በአጠቃላይ ጤንነት ላይ የተመሰረተ ነው። ጥቅሞቹና ጉዳቶቹ ሚዘናዊ በሆነ መንገድ እንመልከት። የቡና ጥቅሞች ሊሆኑ የሚችሉት አንደኛ፣ ጉልበትንና ንቃትን ይጨምራል። ካፌን አድኒስዮ ድካም የሚያስከትል የአንጎል ኬሚካል ያግድልናል ወይም ይከላከልልናል። ይህ ለነገሮች ትኩረት መስጠት ያሻሽልልናል እንዲሁም ድካምን ይቀንስልናል። ሁለተኛ በአንቲ ኦክሲዳንት የበለጸገ ነው። ቡና ኢንፍላሜሽን የሚዋጋ እና ስር ለሰደዱ በሽታዎች የመጋለጥ እድልን የሚቀንስ ፓሊፊኖል በውስጡ ይዟል። ሶስተኛ አካላዊ አፈጻጸምንም ያጎለብትልናል። ካፌን አድሬናሊን መጠን እንዲጨምር በማድረግ በአካል ብቃት እንቅስቃሴ ወይም ጉልበት የሚጠይቁ ስራዎችን ወቅትና ጽናትና ጥንካሬን ያጎለብትልናል። አራተኛ በተወሰኑ በሽታዎች የመያዝ ስጋትን ከመቀነስ ጋር የተያያዘ ነው። ቡናን በመጠኑ መጠቀም የሚከተሉት በሽታዎችን የመያዝ የስጋት መጠንን ጋር ይቆጣጠርልናል። አንደኛ አይነት ሁለት የስኳር በሽታን፣ ፓርኪንሰን በሽታን፣ አልዛይመርን በሽታ፣ የጉልበት በሽታ ይከላከልልናል። አምስተኛ ስሜትና የአእምሮ ጤንነትን ያሻሽልልናል። አንዳንድ ጥናቶች እንደሚጠቁሙት ቡና ጠጪዎች ለድብርት የመጋለጥና ራስን የማጥፋት አጋጣሚዎች ዝቅተኛ እንደሆነ ያትታሉ። የቡና ጉዳቶች ሊሆኑ የሚችሉት አንደኛ ጭንቀትና እንቅልፍ ማጣት ሊያስከትል ይችላል። ከመጠን በላይ ካፌን በተለይ በቀን ከ400 ሚሊግራም በላይ ወይም አራት የሴኒ አካባቢ መጠቀም መንቀጥቀጥ ጭንቀት ወይም የእንቅልፍ መዛባት ሊከሰት ይችላል። ሁለተኛ የምግብ መፈጨት ስርዓት ችግር ቡና የጨንጓራ አሴድን እንዲመረት ያነሳስልናል። ይህ ደግሞ ቃርን ሊያስከትል ወይም አሴድ ሪፌብሌክስ እንዲባባስ ሊያደርግ ይችላል። ሶስተኛ የደም ግፊትን በጊዜያዊነት ከፍ ያደርጋል። ካፌን የደም ግፊትን ለአጭር ጊዜ እንዲጨምር ያደርጋል። ይህ ደግሞ የደም ግፊት ያለባቸው ሰዎች ሊያሳስባቸው ይችላል። አራተኛ ሱስ እና ከሱስ መውጣት ቡና ዘውትሮ መጠጣት ወይም መጠቀም የቡና ሱስን ሊያስከትል ይችላል። እንደ ራስ መታት፣ ሌካ እና የመሳሰሉ ምልክቶችን የሱስ መገለጫዎች ናቸው። አምስተኛ በእርግዝና ወቅት ሊከሰት የሚችል አሉታዊ ውጤቶች ከፍተኛ መጠን ያለው ቡና በቀን ከ200 ሚሊ ግራም በላይ መጠጣት ዝቅተኛ ክብደት ያለው ህፃን ከመወለድ ወይም ከፅንስ መጨንገፍ መቋረጥ ጋር የተያዘ ሊሆን ይችላል። ቡናን መገደብ ወይም ማቆም ያለበት ማን ነው? አንደኛ ጭንቀት፣ የመንፈስ መታወክ ወይም የእንቅልፍ ማጣት ያለባቸው ሰዎች ሁለተኛ አሲድ ሪፍሎክስ ወይም የጨንጓራ ቁስለት ያለባቸው ሰዎች። ሶስተኛ እርጉዝ ሴቶች ሐኪም ማማከር አለባቸው። አራተኛ ለካፌን ሴንቲቪ የሆኑ ግለሰቦች ወይም ሰዎች፣ አንዳንድ የልብ ህመም ያለባቸው ሰዎች በሐኪም የተመከሩ ከሆነ ቡና መጠጣት መገደብ ወይም ማቆም አለባቸው። መደምደሚያ ነጥቦች ለአብዛኞቹ ጤናማ አዋቂ ሰዎች መጠነኛ ቡና ቢጠጡ፣ በቀን ከ3 እስከ 4 ስኒ ወይም እስከ 400 ሚሊግራም የሚደርስ ካፌን በአብዛኛው ደህንነቱ የተጠቀመ ነው። አስተማማኝ ከመሆኑ በላይ በርካታ የጤና ጠቀሜታዎች ሊኖሩት ይችላሉ። ይሁን እንጂ ግለሰብ የመቻል ወይም የመቋቋም አቅም ይለያያል። ሰውነቱን ያዳምጡና ለእርስዎ የሚበቃዎትን የቡና መጠን ያስተካክሉ የጤና ችግሮች ወይም ተጓዳኝ ነገሮች እንዳይከተል። አሁን ደግሞ የምንመለከተው የመጠጥ ውሃ ለጤናችን ምናል ይጠቅማል የሚለውን ነው። ውሃ ለሰውነታችን በርካታ ጥቅሞች እንዳሉት ይመከራል። ከእነዚህ ጥቅሞች መካከል ጥቂቶችን ለመግለጽ ሞክራለሁኝ። መርዛማ ንጥረ ነገሮች ከሰውነታችን ያስወግድልናል። የምግብ መፈጨትና መመጠጥን ያፋጥንልናል። የሰውነት ሙቀትን ያመጣጠንልናል። እንዲሁም ጤናማ የሰውነት ቆዳ እንዲኖረን በማድረግ ከፍተኛ ሚና ይጫወታል። በተጨማሪም በሰውነታችን የተከማቸ ስብና እንዲሁም የምግብ ፍላጎት እንዲቀንስ በማድረግ የተመጣጠነ የሰውነት ክብደት እንዲኖረን ያደርግ ነው። የጤና ጥቅሞቹ። በ2014 የታተመ ጥናት ውሃ ለሰውነታችን ምን አይነት ጥቅሞች እንደሚሰጥ እንዲህ ያስቃኘናል። ምግብ በሚመገቡበት ወቅት ወይም ከተመገቡ በኋላ ወዲያውኑ ውሃ መጠጣት በፍጹም አይመከርም። ምክንያቱም የምግብ ልቅጣን ወይም መፈጨትን ሊያስተጓጉል ስለሚችል ነው። ምግብ ከመመገብዎ በፊት ከ30 ደቂቃዎች በፊት ውሃ ለመጠጣት ይሞክሩ። በመደበኛ ሁኔታ ካሎሪ የበዛበት ሶዳ፣ ከፍተኛ ፍሮክቶስ ያለው የበቆሎ ሹሩብ እና የታሸጉ ፍራፍሬዎች ጭማቂዎች አይጠቀሙ ወይም መጠቀም ያቆሙ። የሚጠቀሙትን ወይም የሚጠጡትን ቡና ወይም ሶዳ በአረንጓዴ ሻይ ለመተካት ይሞክሩ። የኮኮናት ውሃ ወይም የሎሚ ጭማቂ ውሃ ሊሞክሩ ወይም ሊጠቀሙ የሚገባ ሌላው ጥሩ አማራጭ ነው። ከፍተኛ የውሃ ዘይት ያላቸው አትክልቶች እና ፍራፍሬዎችን በሰውነታቸው ውስጥ የፈሳሽ እጥረት እንዳይፈጠር ይረዱናል። እንደ አጠቃላይ ምክር ወይም ህግ በቀን ከስምንት እስከ አስር ብርጭቆ ውሃ ይጠጡ። ነገር ግን የሚጠጡት ውሃ እንደ ሰውነት መጠን፣ በቀን ውስጥ እንደሚያደርጉት እንቅስቃሴ፣ ለፀሐይ ብርሃን እንዳለውት መጋለጥ፣ እንዲሁም እንደ ኩላሊቱ ጤንነት ልክ ሊያስተካክሉት ይችላሉ። ውድና የተከበራችሁ የዛሬ መረጃችን ወይም የጤና መረጃችን ይህን ይመስላል። ከወደዳችሁት ላይክ ሼር፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በታላቅ ትህትና እንጠይቃለን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ። ወሰላሙ ዓለይኩም ወረህመቱላሂ ወበረካቱ።